ሰላም ክቡራትና ክቡራን እንደምን አላችሁ? ይህ ሳዋቂ ሚዲያ ነው። የአሸተ ደምለውና ኮሎኔል ወግ በአራት ኪሎ፣ የዩኒቨርሲቲው በጀት ይቆማል መባሉ መነጋገሪያ ስለመሆኑ፣ ለአንድ ወር በወር 15 ሺ ብር ክፈሉ የተባለው የኤሌክትሪክ ፍጆታ በአዲስ አበባ ስለፈጠረው ምሬት የምንነግራችሁ ይኖረናል። ወቅታዊ ፈጣንና ታማኒ መረጃ እንዲደርሳችሁ ከሳዋቂ ሚዲያ ጋር ይወዳጁ እያል ወደ መረጃው እናልፋለን። ሚስጥራዊው የአራት ኪሎ ስብሰባ በኋላ ነገሮች በወልቃይት እየተቀያየሩ መሆኑ ታውቋል። እነ ደመቀ ዘውዱ ከአራት ኪሎ አለቃቸው ጋር ተገናኝተው ሚስጥራዊ ስብሰባ ብለው የተነጋገሩት ሁሉ እጃችን ደርሷል። አገር ወዳድ የሆኑ የአራት ኪሎ ጓዶቻችን መረጃውን አድርሰውናል። ባገኘነው መረጃ መሰረት ከወልቃይት ጠገዴ ተፈናቅሏል የሚባሉ የትግራይ ተወላጆችን የማስመለስ ተግባር በተፋጠነ ሁኔታ እንዲከናወን ምክክር ተደርጓል። በህውሃት የ27 ዓመታት አገዛዝ በጉልበት ተወስደው ወደ ትግራይ የተካተቱ የአማራ እርስቶች ከለውጡ በኋላ በጉልበታቸው ያስመለሱት የአማር ኃይሎች ከዚህ በኋላ ወልቃይትን ወደ ትግራይ የማከለል አሰራር አብቅቶለታል ቢባልም ለሰሞኑ በአራት ኪሎ የተደረገው ዝግ ውይይት ጉድ ይዞ መጥቷል። እነዚህ ቦታዎች ተፈናቅለዋል የተባሉ የትግራይ ተወላጆች ተመልሰው የሚሰፍሩበት ሁኔታ እንዲመቻች ፓርላማን ያደረገው ውይይት በንትርክና በጭቅጭቅ ተከናውኗል። የወልቃይት ጠገዴ ጉዳይ ለብልጽግናው አገዛዝ በስልጣን የመቆየትና ያለ መቆየት የኃይል ሚዛን ሆኖ ተስተውሏል። ከሰሞኑ በወሎ በጽምዶ ኃይሎች ተጠቅቻለሁ በማለት ለተባበሩት መንግስታት ድርጅት ደብዳቤ የጻፈው ብልጽግና ጉዳዩ በዚህ ከቀጠለ የአራት ኪሎ ስልጣኑ እንደሚያበቃለት በማሰብ ህዋቶችን ወደ ራሱ ለማስገባት የሚቻለውን እያደረገ መሆኑ ተደርሶበታል። የትግራይ ተወካዮቹን ያካተተው የአራት ኪሎ ዝግ ስብሰባ ኮሎኔል ደመቀ ዘውዱንና የህዋት ሰዎችን ፊት ለፊት ያገናኘ ሲሆን ውይይቱ መግባባት ያልታየበት የነበረ ቢሆንም የብልጽግናው አለቃ ዳፋው ስለገባቸው ተፈናቃዮቹ የሚመለሱበት ሁኔታ በአስቸኳይ እንዲመቻች ኮሎኔሉን ጫን ያሉ ትእዛዞች እንደሰጧቸው ለማወቅ ተችሏል። ከአንድ ሚሊዮን በላይ የአማራ ተወላጆች ከኦሮሚያና ቤንሻንጉል ጉሙዝ ክልሎች ተፈናቅለው ስለ አማራ ተፈናቃዮች መመለስ አዴፓም ሆነ ኮሎኔሉ እንዲሁም የብልጽግናው አለቃ ትኩረት ሰጥተው ሳያነሱ በጨረሱበት የአራት ኪሎ ስብሰባ የትግራይ ተፈናቃዮች ጉዳይ ሚዛን የሚያነሳ ሆኖ መረጃው እጃችን ደርሷል። ከአራት ኪሎ የአለቃቸው ስብሰባ በኋላ ኮሎኔሉም ሆነ እሸተ ደምለው አፈናቅሎ ለብቻ መኖር አይቻልም ሲሉ ከሰዓት በኋላ ለተጠሩ የብልጽግና የሚዲያ ሰራዊት ቃለ መጠይቅ እንዲሰጡ ተደርጓል። በወልቃይት ጠገድ፣ ሰቲት ሁመራ ዞን በሺዎች የሚቆጠሩ ትግራይ አባወራዎች ይኖራል ምክንያቱም ጥንትም አብረው ኑረዋል። የአማራ እና የትግራይ ሕዝብ አብረው የኖሩ ሕዝቦች ናቸው። እንግዲህ ብዙዎቹ ቀርተው አንዳንዱ ተደናግጠው ይሄዱ በጦርነቱ ምክንያት ደግሞ ተመልሰው መጥተው ሰላማዊ ኑሯቸው እየኖሩ ነው ያሉ። በብዙ ቦታዎች ተፈናቃይ ይኖራል። የተፈናቀለ ሰው ሕዝቦች ወደ ነበሩበት አይመለሱም ማለት አይቻልም። መመለስ አለባቸው ሰላም ልንፈጥር ከሆነ። ካልሆነ አንዱን ማህበረሰብ አፈናቅለ አንዱን በመኖር ይቻል ይመስለኝ ለውጥ ሲመጣም ከሀያ አራት በላይ ባሶች አቁመናል። እኔም እንኳ ባለሁበት ከስድስት ሰዓት በላይ ብዙ አዋይተናል። ከባሳ አውርደን በጭራሽ መሄድ አይገባችሁም መኖር አለባችሁ ወደ መንደራችሁ ተመለሱ የሚል ነበር። ከእሱ በኋላም ቢሆን ተደናግጦ የወጣ በራሱም ተመልሶ መጥቶ ሰፍሯል። አሁንም ከኛ ጋር በእጅ የሚቆጠር ሰው ይኖራል። የሄደውም ሰው ለማስመለስ እኛ ተቃርኖም ነው የለን። እኛ እንኳ አንዳንድ ጊዜ ስንሰበስባቸዋለን። እኛ ሰላም ነው የምንፈጥረው የምንፈልገው። ስለዚህ ትላንትና የሄዱት አንዳንድ ወንድሞቻችን በሰላም ይምጡልን፣ ከቤተሰቦቻችን መገናኘት እንፈልጋለን የሚል አለ አሁንም ወልቃይት ውስጥ። በዚህ ንግግር እንደምንረዳው አገር የሚመሩ ፖለቲከኞች ስልጣናቸውን ለመጠበቅ ሲሉ ምንም ሊፈጽሙ እንደሚችሉ ነው። እናንተ ስልጣናችሁን በማሰብ እንዲህ አይነት ውሳኔ ስትወስኑ፣ ስለ ሰላም ከሆነ ሌሎች ለተፈናቀሉ የአማራ ተወላጆች ምን ሰርታችኋል ማለት ያስፈልጋል። አማራ በመሆናቸው ስለተፈናቀሉት እናንተ እንደ አማራ ምን አደረጋችሁ ብለን መጠየቅም እንፈልጋለን። ኮሎኔሉም ሆነ አቶ አሸተ ስለ ወልቃየት ህዝብ ጥቅምና አሉና መጠበቅ ምን ያህል ተከራክራችኋል ማለት እንወዳለን። ከለውጡ ማግስት በሶማሌ ክልል በኦሮሞ ተወላጆች ላይ ለደረሰው በደል የኦሮሚያ መንግስት ምን ያህል እንደጠቀማቸው በአዲስ አበባ ቧሳኝ ቦታዎች ቤትና ቤት ሰጥተው እንዳደራጇቸው አታውቁም ምን ማለት እንወዳለን። አማራው ሲገፋና ሲበደል ግን የሚሰማውም ሆነ ብሶቱን አድምጦ የሚቋቋመው ማን ይሆን? ከእናንተ የቀረበው ግንስ ማን አለው? አዴፓ ስልጣኑን ላለማጣት በየአቅጣጫው ሲዋደቅ ከእናንተ በላይ ማን ሊያስታውሳቸው ይችላል ብሎ መጠየቅ ወደድን። የአራት ኪሎ ዝግ ውይይት በብልጽግናው አለቃ አሸናፊነት ተጠናቋል። የተፈናቀሉ የትግራይ ተወላጆች ወደ አካባቢያቸው እንዲመለሱ ስምምነት ላይ ተደርሷል። በኦሮሚያና ቤንሻንጉል ጉምዝ ከተፈናቀሉ አማሮች በቀር አማራው ለምን ይበደላል? እንዴት ይበደላል? የሚል ወገን ስለሌለው ዛሬም በወለጋ ይገደላል፣ ይፈናቀላል። ወደ ሌላው ጥንቅራችን ስናልፍ የመንግስት የዩኒቨርሲቲ ምደባ ከጥቂት ዓመታት በኋላ ሊቆም ነው ተባለ። ብርሃኑ ነጋ ጥራት የሌላቸው ዩኒቨርሲቲዎች መኖራቸውን ጠቁመዋል። የትምህርት ሚኒስትር የተማሪዎች መመረጥ ያልቻሉ ዩኒቨርሲቲዎችን መንግስት ለሌሎች አገልግሎቶች ሊያውል ይችላል ሲሉ ማስጠንቀቂያ ሰጥተዋል። ዩኒቨርሲቲዎች መመረጥ ያልቻሉት በእርሳቸው ተቋም ተማሪዎቹ ወደ ዩኒቨርሲቲ እንዳይገቡ ስለሚደረግ ወይስ በዩኒቨርሲቲዎች ጥራት ችግር የሚለው ጉዳይ ምላሽ አላገኘም። በሚሊዮኖች የሚጠጉ ተማሪዎች በየዓመቱ የሚጥለው ተቋማቸው በመንግስት በኩል የተያዘውን ዩኒቨርሲቲዎችን የመቀነስ እቅድ ከሰሞኑ ይፋ አድርገውታል። ያኔ እኛ አንመድብላችሁ ካልመድብላችሁ እና ተማሪ ካልመጣ ደግሞ ያንን ዩኒቨርሲቲ ከፍተን በሚሊዮን የሚቆጠር ባጀት እንደ መንግስት በዚህ ድሀ ሀገር ምንሰጥበት ራሽናል አይበሩም። ሶ እነኝህ ኬፒአይዎች የሚጠቅሟችሁ እንደዛ እንዳትሆኑ ባልያችሁን እያሻሻላችሁ ተማሪዎች የሚፈልጓችሁ ትምህርት ቤቶች። ለውጡ ከመጣ ወዲህ በትምህርት ዘርፍ በርካታ ለውጦች ቢደረጉም የትምህርት ጥራት ከጊዜ ወደ ጊዜ እየወደቀ ስለመምጣቱ በበርካታ ምሁራን እየተተቸ ሲሆን የትምህርት ዘርፉ ገለልተኛ በሆኑ ተቋማት ሊፈተሽ ይገባል የሚሉ በርካቶች ናቸው። የሀገሪቱ የትምህርት ዘርፍ የፖለቲካ መሳሪያ ከመሆኑም ባለፈ የትምህርት ዘርፉ የሚመራበት ፖሊሲ የጥራትና ገለልተኝነት ችግር ይስተዋልበታል የሚሉም ቁጥራቸው ቀላል አይደለም። በየዓመቱ ይህን ያህል ተማሪ ወድቋል ሲባል እንኳ ይህ እንዴት ሆነ ብሎ የሚጠይቅ ገለልተኛ ተቋም አለመኖሩ ተቋማዊ ውድቀታችንን አመላካች ስለመሆኑ በርካቶችን ያስማማል። እንደ ከዚህ ቀደሙ አንድ ዩኒቨርሲቲው ተከፍቷል እና በዚሁ ይቀጥል የሚባል አሰራርም እንደማይኖር ሚኒስትሩ አስረድተዋል። ይህ የተገለጸው የትምህርት ሚኒስቴር ከመንግስት ዩኒቨርሲቲዎች ጋር የ2018 ዓ ም ትምህርት ዘመን ቁልፍ ተግባራት የፊርማ ስነ ስርዓት ባካሄደበት ወቅት መሆኑን ማወቅ ተችሏል። ወደ ሌላ ጥንቅራችን ስናልፍ ከጊዜ ወደ ጊዜ እየጨመረ የመጣው የኤሌክትሪክ ፍጆታ ክፍያ በርካታ ኢትዮጵያውያንን ተስፋ እያስቆረጠ እንደሚገኝ የአዲስ አበባ ነዋሪዎች ተናግረዋል። በየወሩ ተጨማሪ የኤሌክትሪክ አጠቃቀም ሳይኖር ክፈሉ የሚባለው ክፍያ አቅማችንን ያገናዘብ አይደለምም። ብለዋል በየወሩ ክፈሉ የሚባለው ክፍያ እንዲጣራና ቆጣሪ የማንበብ ስራው በተገቢው መንገድ እንዲከናወን የኢትዮጵያ ኤሌክትሪክ አገልግሎትን ብንጠይቅም የሚሰጠው ምላሽ ችግራችንን የሚያባብስ እንጂ መፍትሄ የያዘ አይደለም ብለዋል። በአንድ ቤት በትንሹ እስከ 15 ሺ ብር ወራዊ ክፍያ ለማሰብ የሚከብድ መሆኑን ገልጸዋል። ምንም አይነት የተለየ ኤሌክትሪክ ያልተጠቀምን ቢሆንም ክፈሉ የምንባለው የገንዘብ መጠን የተጠቀምንበት ነው ብሎ ለማሰብ ያስቸግራል ሲሉ ተደምጠዋል። ኤሌክትሪክ ከሚኖርበት ቀን ይልቅ በአብዛኛው የማይኖርበት ቀን ቢበልጥም ክፈሉ የምንባለው ክፍያ ፍትሃዊነት ጥያቄ የሚነሳበት መሆኑን ጠቁመዋል። አገሪቷ ታላቁን የኤሌክትሪክ ኃይል ማመንጫ አስመርቅ ያለው ብትልም ለኤሌክትሪክ ፍጆታ በመንግስት በኩል ክፈሉ የሚባለው ክፍያ ከኑሮ ውድነቱ በተጨማሪ ኑሯቸውን እንዳከበደባቸው ነዋሪዎች ገልጸዋል። በጉዳዩ ከሚመለከተው የመንግስት አካል ተገቢውን ምላሽ ለማግኘት ያደረግነው ሙከራ ባይሳካም በወርሃዊ የኤሌክትሪክ ፍጆታ ክፍያ ላይ የሚስተዋለው ጭማሪ ፍትሐዊነት የጎደለው ነው ሲሉ ነዋሪዎች በመናገር ላይ ናቸው። ክቡራትና ክቡራን ለዛሬ ያዝንላችሁ መረጃ የተከታተላችሁትን ይመስላል። ተጨማሪ መረጃ እንዲደርሳችሁ ቤተሰባችን ሁኑ እያል፣ በሌላ ጥንቅር እስክንገናኝ ሸሪክ